ሰላም ጠና ስጥልኝ። እንዴት ናችሁ? ሁዴ ቻናል የተካታዩ ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የሞይቶ አሰራር ነው ይዤላችሁ የመጣሁት። አንዳንዴ ውስጣችንን ፍሬሽ ለማድረግ እንዲሁም ደግሞ ሙቀት ሲሰማን ደግሞ እንደዚህ በቤታችን ደግሞ ሰርተን እንድንገለገል ዛሬ እሱን ይዤ የመጣሁት። አሁን ወደ ስራው ስንገባ፣ እዚ ጋ ስፕራይት፣ በረዶ፣ ሎሚ እና የሜንት ቅጠል ነው ይዤ የመጣሁት። በመጀመሪያ እሱን ነው የምንሰራው ሎሚውን እንደዚህ አድርገን እንቆራርጠዋለን። አንዳንዴ በቤታችን ደግሞ ባሉን ነገሮች እንደዚህ መገልገልና ሰርተን መውሰድ እንችላለን። እዚህ ጋር የሜንት ቅጠል ነው የናና አይደለም፣ የሜንት ቅጠል ነው እና እኔ ተክየው ነው ቤት ውስጥ ያለኝ። ተክላችሁ መገልገል ትችላላችሁ ለብዙ ነገር ስለሚሆን ማለት ነው። ከዛ ቅጠልቅጠሉን አነሳሁለት እና ከተፍኩት እዚ ጋር ከዛ ስፕራይት እዚ ጋር በስፕራይት እንዲሁም ደግሞ ከፈለጋችሁ ባንቡሃ መስራት የሚቻላል። እኔ ግን ይሄኛውን በስፕራይት ነው ልሰራው የፈለግኩት። እዚህ ጋር የማድረግበትን ብርጭቆ አመጣሁኝና ብርጭቆ ላይ ሁሉንም እንደዚ ከተፍናቸውን እንጨምራቸዋለን ሎሚውንና እንዲሁም ሜንት ቅጠሉን ጨምሬዋለው። እዚህ ጋር መነካከያ ነገር በደንብ ካላችሁ በደንብ ምትነካኩትም የሁለቱን ፍሌቨር በደንብ ይወጣል ማለት ነው። እኔም በተቻለኝ አቅም እንግዲህ በማንኪያው በደንብ ነካክቸዋለው፣ ሽታው በደንብ እንዲወጣ ማለት ነው። ከዛ ውስጡ ደግሞ እንደዚህ ሙሉ ሙሉ የሆኑ እንትኖች የቆየ ከትፊያቸው ጨምር ያሉ ሎሚዎቹን ከዛ ደግሞ በረዶውን እናደርግበትና ከዛ ስፕራይቱን እንጨምራለን። እዚህ ጋር ከፈለጋችሁ አምቡሃ እንዳልኳቸሁ አምቡሃ ማድረግ ትችላላችሁ። ስፕራይት ግን ሲደረግበት ጣዕሙ በጣም ነው የሚጣፍጠውና እኔ ስፕራይት ጥቅም ያለው ከዛ በደንብ እዚህ ጋር እንትን ብላችሁ መነካካት ፍሌቨሩን በደንብ እንዲወስድ ማለት ነው ከዛ ለመልኩ እንግዲህ ከላይ እንደዚህ የሜንቷን ቅጠል አደረግኩበት፣ እንዲሁም የሎሚ ቅጠል አድርጌ የመጀመሪያውን ይኸውላችሁ እንደዚህ አድርጌ ጨርሻለሁ። የሚቀጥለውን ደግሞ እንሰራለን። እዚህ ጋ አንድ ካሮት እንዲሁም ደግሞ የተወሰነ ዝንጅብል ይዤ የመጣሁት ካሮቱ እንዲፈጭልኝ ብዬ በመፈፈቂያው እንደዚህ ሳብሳብ አደረግኩት። ከፈለጋችሁ ፍቅፍቅ ማድረግ ትችላላችሁ። ለማሽናችሁ እንዳይጠነክር ማለት ነው እኔ ዛሬ በሜንትና እንዲሁም ደግሞ በካሮት ሰራሁኝ እንጂ ከፈለጋችሁ በምትፈልጉት በሐብሐብ ትችላላችሁ። እንዲሁም በብርቱካን፣ በምትፈልጉት ነገር እየሰራችሁ መገልገል ትችላላችሁ። በስትሮበሪ በጣም ቆንጆ ነው። ከዛ እኔ እንደዚህ ካሮቱን ጨምሬ ተወሰነ ትንሽ ዝንጅብል ደግሞ እንጨምርበትና እንፈጨዋለን አይ ዝንጀብሉ ይቅር፣ ለልጆችም ነው ብላችሁ ዝንጀብሉም ካልፈለጋችሁ ደግሞ በካሮት ብቻ መስራትም ይቻላል። እኔ ግን ፍሌቨሩ የሁለቱን ስለፈለግኩት እንደዚ አድርጌ ጨምሬዋለው። ከዛ የተወሰነ ትንሽ ውሃ እንዲያፋጭው ጨመርኩበት። ግማሽ የሻይ ብርጭቆ ማለት ነው የሚያክል ውሃ ጨመርኩኝና እዚህ ጋር እየፈጨሁት ነው። ይኸው እንደዚህ አድርጌ ፈጭቻለሁ። አሁን እዚህ ጋ በማጥለያ ላይ አድርጌ እጨምረዋለሁ። ያው የምንፈልገው ውጤቱን ከውስጡ ያለውን ስለሆነ ከላይ ያለው ያልተፈጨውን ይሄ ጠንካራውን አንጠቀመው። ከዛ እዚህ ጋር ደግሞ ዝንጅብል የተረፈኝ የነበረውን ቆረቆረጥ አድርጌ እንዲሁም ሎሚ ክብ ሎሚ ጨመርኩኝና በረዶውን ጨምሬ እዚህ ጋ ደግሞ ለዚኛው እኔ አምቦሃ ነው የምጠቀመው። ሞይቶ ሲሰራ ብዙ ጊዜ ስኳር ይጨምራሉ፣ እኔ ግን ስኳር አልጠቀምኩም። ስኳር የሚፈልግ ሰው ለሁለቱም መጠቀም ይችላል። ከዛ እዚህ ጋ በናና ነው ይሄኛውን ደግሞ ከላይ ያደረግኩበት ከዛ ሎሚውን አድርገን በቆንጆ ሁኔታ ጨርሰነዋል። ተጠቀሙበት። ለሰሞኑ ሙቀት በጣም ቆንጆ ነው እና እንደዚህ አድርጋችሁ ደግሞ ሰርታችሁ በቤታችሁ ተገልገሉ። ልዩ ነው በእውነት በጣም ነው ደስ የሚለው። እርክት የሚያደርግ ነው እና እንደዚህ አድርጋችሁ በተለያየ ነገር ሰርታችሁ ተጠቀሙት። ይኸውላችሁ እንደዚህ ቆንጆ የሆነ ሞይቶ ሰርተናል። ሰሞኑን ሀገራችን በጣም ኃይለኛ ሙቀት ስላለ ለእሱ ደግሞ በጣም ቆንጆ ነውና እንግዲህ በዚህ አይነት መልኩ ሰርታችሁ ተገልገሉ። ስራዬን ከተመቻችሁ ላይክ አርጉልኝ። ሰላም ሁኑ። ቻው